ከዛ ቆለጥን ያስኩኝ፣ የሮማንን ፓስተር ነኝ አለ ተለወጠ። አንድ ሌገ ጣጠምኩ፣ ፓስተር ቆለጣ አልኩትኝ። እኔ ደረሰው እኔ በክፋት አይደለም ጋይ፣ ክፋት አስቤ ተንኮል አስቤ አይደለም። ሮሚ ቆለጣ ማለችው የዛሬ አመት። ከዛ እሱን ያስኩትኝ፣ ክሬዲቱን ለሮሚ ልስጠት። ቆለጡን የሰርኩት ከሮሚ ነው። ጋይ ይቅርታ አድርጉልኝ፣ ቆለጡን የሰርኩት ከሮሚ ነው ክሬዲቷን መውሰድ አልፈልግም። የሰው ክሬዲት እኔ መብላት እንደማልወድ ታውቃላችሁ። ቆለጥ የወሰድኩትኝ ከሮሚ ነው። ፓስተር እንደሚወሰድኩትኝ ፓስተር ሆኛለሁ፣ ተለውጫለሁ ካለው ለወሰድኩኝ ገጣጥሜ ፓስተር ቆለጡ አልኩትኝ። እሺ ውዶች በክፋት እንዳታስቡት ፓስተር ቆለጦ ጓያው። እሺ ውዶቼ ክሬዲቱን ለሮሚ የቆለጡን ስጡልኝ። እኔ ከሶስት ወር በፊት ያልኩትን ከንክኖት፣ ከንክኖት፣ ከንክኖት ነው ዛሬ መጡ የሚሳደቡ ከሶስት ቶር በፊት እንዴ፣ እናንተ ስገባም አልሳማችሁም። በኢየሱስ በሰላም አጻፉ አገቡም። ሌላ ቀን ትገባላችሁ እናንተ። ፋራ ሰገጤ ሰገጤ ናችሁ፣ ሰገጤ ዝም በሎ። አሁን አይገባም ሌላ ቀን። አሁን እናቴ በሰላም ልኑርበት። አንተ አጋርታቸው አሁን። ዲቦራ ቤት አለበርክ እንዴ? ከምኔው በረህ እዚህ መጣ? ከምኔው እዚህ በረ መጣ? ግማሹን እኮ እያስገባውላ ነበር። ገዝት ደከመኝ፣ አንቺ እጄ ዛለ። በስማሙን መንፈስ ቅዱስ ትቼ አይኖ አጀንዳ ፈልጎ ነው ፓስተር ቆለጦ። ሴጋው ውዴ፣ ሴጋማ ካለው ቆለጣለው ማለት ነው። እጁ ስራ ይሰራል ማለት ነው። እቃው ቆለጥ እኳ አይሰራም። የተቀጠቀጠ የተቀጠቀጠኮ ነው ውዴ። የፍየለው ለፍየለው ቆለጥ ምናምን የምንለው የእንስሳ ቆለጥ ነው። የሰጠ ነው፣ የሰው እኮ አይደለም ውዴ። ያንን አንልም፣ ሴጋው አንልም። ሴጋው የምንላቸው ያላቸውን ሰዎች ነው፣ ላላቸው ሰዎች ነው ሴጋ የምንለው ቆለጥ የምንላቸው ደግሞ የእንስሳት የያዙ የፍየል ምናምን ለያዙ ሰዎች ቆለጥ እንላቸዋለን። እሺ ውዶቼ ማን ይጠራሻል? እናንተ እናቴ ትሙት ከሶስት ወር በፊት ና አንድ ቀን ግብት አልኩኝ። ና ዝም ብዬ ፓስተር ቆለጥ ብዬ ወጣውኝ። እስታሁን ድረስ እስታሁን ድረስ ጭንቅላቱን ይጠቀጥቀዋል ማለት ነው። እኔ ልለውጠው ወደ ሃይማኖት ድበታት ነው ሃይማኖቱን፣ በአንድ ቃል በኢየሱስ ስም ምንነው አንተም አንተ የፍየል ነው እንዴ? ያስገቡ ወንድሜ ተንጨረጨረ። ኦ አንተ የፍየል ነው እንዴ? ያስገቡ መድኃኒት አልቆበት ነው። እኔ ግን ምን ሆኖ ነው ጋይስ? ማለቴ እንትና ማናትቺ ሄለን አስገብታ ታዳጅ ለዋለች ማርያምን። ሰውየው ማለት ጭንቅላቱ ይሄ ሰርጀሪ ያደረጉት ኝ የጸጉሩ ተጠቀ ደግሞ ሰው ሰርጀሪ ይላል ጭንቅላቱን የጠቀጠቁትኝ ጋይስ አይምሮውን ነክቶት ነው። በማርያም ምን ሆኖ ነው ግን አሁን እኔ አስባችኋል። ሰዓት ይዤ እልሀለሁ አሁን እንግሊዘኛ ተናገር እያለች ሙድ ስትይዝበት፣ ማርያምን ምን ሆኖ ነው ግን እንዴ እኔ አሁን ሰው ሲሙድ ሲይዝብኝ እንዴ ባትታለሁ እንዲሆነ ሳለ እንዴ የሆነ ብትት ብዬ እነቃ ደንገጥላለሁኝ፣ ባትታለሁ። እሱ እኮ የሌለ ኮ ቦሽሮ ብኮ በቃ ነፍሱን አያቅም እኮ ደቂቃ እንደ ጻ ልጅ አስባችሁታ፣ ደቂቃ ይዤልሃለሁ እንግሊዝኛ አውራ ብላ ደቂቃ ይዛለ ሰላሳ ደቂቃ አውራ። የስንት አመት? አስራ ሶስት አመት ሚዲያ ላይ የተዘፈሰፈን ሰው እንዴት ሰው ይጫወትበታል? እመቤቴ፣ እኔ ገርሞኝ ገርሞኝ ገርሞኝ ሊቀጮ። ምን ሆኖ ነው ግን ሰውየው ለእኔ ቪዲዮ ላይ ቺም እኔ እኮ ነገርኩ። እኔ አልችልም፣ አንተ ግን በምትችለው ቋንቋ ገንዘብ ስራበት አልኩት እኮ። እኔ እኮ ነገርኩት። ወዶቼ ምን አድርጌ ነው የሚለኝ? እኔ አንድ ቀን እችላለሁ ብዬ ጎር እንዳውም ዲቦራ እና ምናምን ናቸው። ለምን ምንድን ይሄ ነጭ እንሽላሊት ማን ነው ስሙ? ዳይቦኑ ተገርሞ ሲያወራ የነበረው እኔ አላወራም አልችልም አልኳች እኮ በቃ አልችልም። እሱ የሚችለው እስኪ ገንዘብ ያገኝበት እስኪ ይስራበት፣ እስኪ ወጣ ብሎ አሜሪካን ሀገር ስራ ይስራበት። ቋንቋ ይዞ ቤት ደግሞ መከደሙኮ ትክክለኛ እንኳን አይናገርም እኮ ቤታችን አጣብሽ ያራልሽ ናተው ደግሞ ሰሊና እናንተ እህቴን ያስተዋልኳት ማለት ነው እናንተ ከጻፋችሁ በኋላ ነው ሰሊና ጎሜዝን ትመስላለች ብላችሁ ልክ ስጠይቃት የስ ትምህርት ቤት ይሉኛል አለች እና ላይክ እናንተ ካላችሁ በኋላ ነው ሲስተር ይን ያስተዋልኳት እንጂ እኔ አላስተውላትም ነበር ፓስተር የሚለውን አንሽል ውዶቼ፣ ለምን እንደማላነሳለን ገሩ። ይሄ ጀስት የንትን ስም ነው። አሁን እሱ የኦርቶ በሱ ቤት ማለት ነው። የኦርቶዶክስን ሲናገር ያልተረዳችሁት አንድ ነገር አለ። ሸራ ትጩብኝ። እናንተ አንድ ያልተረዳችሁት ነገር አለ። የፕሮቴ ሶሪ፣ የማን እና የጳውሎስን የጴጥሮስን፣ የሳራን የማንን ታሪክ ሲናገር ሲያሾፍ እንትና ቆለጦ እያለ ሲል ማለት ነው። መጽሐፍ ቅዱስ ላይ ኮ ሁሉም ላይ ተቀምጠዋል። ላይ ፕሮቴስታንትም ላይ ተቀምጠዋል። ኦርቶዶክስም ላይ ተቀምጠዋል። ለየትኛው ፕሮቴስታንት ነው የሚቆምላቸው? እኔ እኮ ግራ ገባኝ። ኮ ነርቮን ነው ግን የነካሁት በስመ አብ ስማ እኔማ እናንተን የከሰረን ያልኩት እንጂ ሌላው ፓስተር ምን አደረገኝ? እናቴ፣ አንተ እኮ የውሸት ፓስተር ነኝ ስላልክ የውሸት ፓስተር ቆለጦ በቃ፣ የውሸት በሉ፣ የውሸት በሉ ፊት ለፊት ጨምሩለት። የውሸት ፓስተር ቆለጦ፣ የውሸት ንጥጦ አይደለ? ፓስተር ነኝ የሚባለው ፓስተር ነኝ ብሎ አ የዋሸው በሰው ሃይማኖት፣ በእኛ ሃይማኖት ቀልዶ፣ በሙስሊም ሃይማኖት ቀልዶ፣ አሁን ደግሞ በፕሮቴስታንት ሃይማኖት መቀለጃ ሊያደርጋቸው ነ። ስለዛ የውሸት ፓስተር ቆለጦ። እሺ ውዶቼ የውሸትን ጨምሩለት። ትንሽ ከቀለለ ሰውየው ማበዱን ከቀነሰ የውሸት ፓስተር ቆለጦ። ፕሊዝ ቴንክ ዩ ይህን በሉለት። እኔ ኳስ ሀሳቢ ሁኔታ ላይ ያለው ግራ ገባኝ፣ ማርያምን ግራ ገባኝ። እሺ ውዶቼ የውሸት ጨምሩ፣ የውሸት የውሸት ጨምሩ። የውሸት ፓስተር ቆለጦ፣ የውሸት ፓስተር ቆለጦ የውሸት አጭበርብሮ ብሎ የገባ ፓስተር ተቀላቅሎ የገባ ፓስተር ቆለጦ፣ እሱ ይሻላል። በቃ ለሁሉም እንዲበጅሽ ሀሰተኛ ቴንኪዩ፣ እግዚአብሔር ስጥሽ የኔ ልጅ። ሀሰተኛ ፓስተር ቆለጦ፣ ተመሳሳይ ፓስተር ቆ፣ ከፊት ለፊት የሆነ ነገር ጨምሩ። አስመሳይ ፓስተር ቆለጦ፣ ተመሳሳይ ፓስተር ቆለጦ፣ በፓስተሮች አማራዬ፣ ቴንኪዩ። የሚያታልል ፓስተር ቆለጦ፣ ፓስተር ነኝ ብሎ በፓስተሮች ስም የሚነግድ ቆለጣ ብቻችን እየጨመራችሁ በሉት። ፊት ለፊት አድርጉለት። ፌክ ፓስተር ቆለጡ ቴንክዩ አለቀ። በዚህ ዘግተናል። ደግሞ ስለሱ ላውራ ስንት ሐሳብ እያለብኝ ስንት የሚወራ ጉድ እያለ ፎርጅ ድም በሉት ብቻ ከፍለፊት የወላችሁ ፕሮቴስታንቶች ወንድሞቻችን እንዳያዝኑ ይሄ ደንቆሮ መሀይም እሱ የሚከተል የለም። ግን እንዳይደብራቸው እኛ፣ እነሱ ምን አረጉን፣ እንዳይደብራቸው የተሰማው ካለ ግን ከፊት ለፊት ፌክ ፌክ ፌክ እያላችሁ አስመሳይ መሽቁቅ መሽቁቅ እያላችሁ ጨምሩበት። ሽ ውዶች፣ ዱርዮ ፓስተር ቆነ ጠረ ወይ መደን እኔ እኔ እግዚአብሔርም በእንትን አይደለም። እኔ እንደዚህ ሃይማኖት ውስጥ መገባ ሰው አይደለውም። ሃይማኖት ስምገባ ስላለው መሽቁቁ ፓስተር ቆለጦ። በቃ ከዛ እኔ ፓስተር አይደለውም ሃይማኖተኛም አይደለውም። ከፕሮቴስታንት ሞጥቻለው፣ ከእስልምናም ከኦርቶዶክስ ሞጥቻለው። ካለ እቴቴ ቆለጦ እንለዋለን። እስኪ ፓስተርን የውሸት ማጭበርበሩን እስኪተው ድረስ ቆለጦ ማለት ነው። አናቆምም። እኛ ንጋጋም ጉቺ እንዳሰማቅ እናንተ

በኢትዮጵያ ዛሬ በገባውበት በጊዜ መተኛት አለብኝ። ቶ ክሎክ ነው በኢትዮጵያ ከምሽቱ አራት ሰዓት ነሆኖ አራት ሰዓት አሉ በኢትዮጵያ ከምሽቱ ሁለት ሰዓት እገባለው ሁለት ሰዓት እገባለው በህይወት ዘመን በአሮና አሮናን አስታወስከ። አሮና አቦ አበው ሸገር ያንስኮ ይግደሉኝ። እኔ ሁሌም ታውቃላችሁ፣ ስለ ርድና ሳወራ አሮን ነው ፊት ለፊት የማስቀምጠው ሁሌም ከይስ፣ ሁሌም ካስተዋላችሁኝ ስለ እርድና ሳወራ አሮን ነው ፍለፊት የሚቀመጠው፣ ሀሮና ነው ፍለፊት የሚቀመጠው። ሀሮና ታቃለቅ እኔ እንግዲህ ሁሉም ወንድ ቤት እንጠለጥ ያለሽ እንደተባልኩ ነው። ግን መልክ ያምራል፣ ቁመና ያምራል፣ ጭዌ ያምራል፣ አራዳነክ አንዳንድ አሉ እንጂ ቆለጣሞች ከይቅርታ አንተ ምሳሌ መስጫ ስላረኩህ፣ ከእንደዚህ ቆለጣሞች ጋር ምሳሌ ስላረኩህ፣ አንዳንድ ቆለጣም የሸገር ልጆች ነን ይላሉ ግን አይደሉም። ቆለጣም ናቸው። የፍየል ቆለጣ ያንጠለጠሉ ግን የሸገር ያንስ ነን፣ የሸገር ልጆች ነን፣ የልደታ ልጆች ነን፣ የልደትዬ ልጆች ነን ይላሉ። ሁለት ቦታ መድኃኔዓለም በሰነጠቃቸው የሸገር ልጅ ማለት የአዲስ አበባ ልጅ ማለት አራድዬ ማለት ማን ነው? አሮና ነው። አራት ነጥብ። ሁሌም ነው የምለው እርድና ሳስገባ አሮና ነው የሚገባው። አራት ነጥብ። አለቅ እና አሮንዬ ትመቸኛል። መልክ ይመቸኛል፣ ቁመና ይመቸኛል ስታይል ይመቸኛል፣ ጭዌ ይመቸኛል፣ ቃ ይመቸኝ። ልንነበር ግን አላየሁትኝም። አላየሁትኝ የሚመች ይመስለኛል። እሱ እሱም የሚመች ይመስለኛል። ናኦል እየጠራች አፍራለሁ፣ አፍራለሁ፣ ከወንድ ጋር አፍራለሁ። ወንድ ላስገባ፣ እሺ ወንድ ላስገባ። አንድ ቆጋዝ ቆይጋ የሳሩን ማን ነው? ናኦል እየጠራች ነው እንዴ